ነገሮች አምሮ የማልናገራቸው ነገሮች አስቡ። ከጎን አላችሁ የሄሉና የአበ አዳር እንዴት አያችሁ? ዶች፣ እኔማ ማታ ነው አየሁት ጋይስ፣ ማታ ነው አየሁት። ግን ሳት ደል እንዴት አባት ልስራ። እረፍ። ሄሉ ምን አለች? ምንም ነገር አላደረግን፣ ምንም ነገር አልሰራንም። አረ እባክሽ ራቁትሽ እንደዚህ ሌላ ነገር አ አረ በማረም አንድ ነገር ልንገርህ ወንድሞ ማለት ነው። እውነት እሷ የምታፈቅራት ከሆነ የምትወዳት ከሆነ እንደዚህ ሚዲያ ላይ አታመጣት። አልጋላ ውኔክ ማለት ነው። ሚዲያ የያዘ ነገር በጣም ከባድ ነው። በነገራችን ላይ ሄለን በጣም የዋህ ልጅ ናት። እንደዛም ደግሞ በጣም ውልምታ፣ ይሄ ምን ይለኛ ሰው ሼማም ሰው ናት። በነገራችን ላይ ከበጅ ምራ ስለሚከታተላት ስለማቅ ማለት ነው። አሁን ግን የእኔ እኮ በቃ ካቆምኩት ስላችሁ በቃ መጨረሻ ከናቲ ጋር ከተመላለሱ በኋላ አቁም ያለው ነው። የኔ ቀለበት ፕሮግራም ላይ ነው እያየሁት ማለት ነው። እውነት ለመናገር እኔ ከዚህ ልጅ ጋር እሷ አልጠበቅኳትም። ከዛኛ ከሉል ጋር ነበር ስጠብቅ ነበር፣ እውነቱን ስነግራችሁ ማለት ነው። ወልዶቼ ና ከዚህ ጋር አብሮ መሆን በጣም ነው የገረመኝ እግዚአብሔር ምንም ምንም አልጣመኝም። የሚያፈቅራት አይመስለኝም። ጥያቄ ፈጥሮብኛል። ውዶቼ እንዴት ናችሁ? ግን ደህና ናችሁ ወይ ነው ያለው። እግዚአብሔር ይመስገን። ጋይስ ወደ ገደል የገባው ኮ እና እንግዲህ ሄሉና በእነሱ መስራት አቁም ያለው። በነገራችን ላይ ሄሉና እንግዲህ እያባው እኔ የማውቀው ነገር የለም ጋይስ፣ ብዙም ስለማልከታተል ብዙም ስሙን አላውቀውም። እና እንግዲህ ትላንትና ከቀለበቱ በኋላ በራሱ ቻና ለቋል፣ ማለት ነው። እንደዚህ አይነት ቪዲዮ ማለት ነው። እና ትንሽ ነው አመጣውላችሁ ጋይስ፣ እና ሄዳችሁ ማየት ትችላላችሁ። ሄሉ ሼር አድርጋለች እና ገብታችሁ ማየት ትችላላችሁና በጣም ይደብራል። በጣም እኔ እንደኔ ይደብራል። ለምን ታውቃላችሁ? እምታስታውሱ ከሆነ ካበጀመራ ከበጀመራ ስትከታተሉ የነበር ኤሉና ናቴ የነበሩት ፍቅር የሚገርም ነበር። ከሱ ጋር ማለት አልጋ ላይ እንደዚህ ባትሆንም ከሱ ጋር እንደዚህ እንደውም የእውነት ናቲ በጣም ስራት ያለው ልጅ፣ በጣም ጨዋ ልጅ ነውና እንኳን ለመስናናት ምናምን ከከተማ ወጣ ሲሉ እሱ ሌላ አልጋ ነው የሚይዘው፣ እሷም ሌላ አልጋ ነበር የምትይዘውና ቀለበት አረግሽው ማለት አገባሽ ማለት አይደለም። ባይሰው ሄሉ ማለት ነው። እውነት ለመናገር እኔ ጥያቄ ፈጥሮብኛል ውዶቼ። ለምን ብቱ ለምንድነው ተጣደፈ ይሄ ልጅ? ገና እኮ ከተዋወቁ በጣም ቅርብ ጊዜ ነው። በጣም ማለት ነው። እኔ እንጃ አላውቅም፣ ለምን እንደሆነ አላውቅም። ጋይዝ እቺ ልጅ በጠላይ ድንግል አላት ጋይዝ። ወይኔ ፋሌ ምን ትሆን እንደዚህ አልጋ ላይ ያሸሸ ገዳ ያለች ማለት ነው። ቪዲዮ ተለቆ ፋሌ ምን እንደምትል እንግዲህ። ባለፈው ድንግልኛ ድንግልና ተወስዷል

እውነት እኔ ቅርታ አድርጉልኝ ሼመኛ ሰው ነኝ፣ እኔ ሼም ይዞኛል። እውነት ለመናገር ለእሷ ሼም ነው ያዘኝ። ቪዲዮ መጨረስ ነው አቃተኝ። እውነት ውስጥ ነገራችሁ ማለት ነው። እና እኔ በደስታ በጣም ደስ ብሎኛል። እሷ ስታለቅስ በጣም ነው እግዚአብሔር ኔታ ቃላችሁ ባይ ማያዘ ልችልም ወዳ ነው እኔ ነገር ሳይ ወደ የሚበሳኝ ና በጣም ሳለቅስ ነበረ፣ ከእሷ ጋር ስታለቅስ ከእናት ጋር ከተለያየች በኋላ ማለት ነው። በጣም ታሳዝነኝ ነበረ ና በደስታ በጣም ደስ ብሎኛል። እንኳን ደስ አለሽ! ግን በቃ ምን ልበላችሁ? እኔ ከዚህ ልጅ ጋር እግዚአብሔርን አልጠበቅኳትም ማለት ከሱ ጋር ትሆናለች እያ አልጠበቁ ለምን ከሚዋደዱ የሚመስልኝ የነበረ ከማን ጋር ነው? ከሉል ጋር ማለት ነው። ሉል ነዋ ጋይስ፣ ባለፈው ሲጦታ ያመጣ ማለት ነው። የቀለበታ ቀን ሲጦታ ያመጣ ሉል ነዋ ስሙ፣ ከእሱ ጋር ነበረ ሲጠብቅ የነበረ በቃ ማለት ከሱ ጋር የሚዋደዱ ነበር የሚመስለኝ የነበረና እንግዲህ እሱ ይወዳታል ይመስለኛል። ኤንዌስ ሄዱዬ አንድ ነገር ልንገርሽ፣ ሴት ልጅ ነሽ። እንኳን ማንም አልጠበቀም ከናቲ ጋር ትለያለሽ ብሎ ማንም የጠበቀ ሰው የለም፣ ባይ ሰው ማለት ነው። ስለዚህ ልትዋደዱ ትችላላችሁ። እኔ ፍቅር አለለም። በነገራችን ላይ እንዲህ ሁለት ወር ሶስት ወር አልሆኑም እንዲህ ልዩ ድንግልና ቆል ይወዝድኮ ነው እንዴ? የተጣደፈ ሳስቦ ማለት ነው ውዶቼ። ለማንኛውም በጣም ከባድ ነው ውዶቼ።